ከሌሎች ዘርፎች አንጻር ሲታይ በጤናው ዘርፍ ኢንቨስትመንት የመሰማራት ፍላጎት ያን ያህል እንዳልሆነ ይገለጻል። በጤናው ዘርፍ 250 ሚሊዮን ብር ካፒታል በመመደብ ማህበረሰቡን ተጠቃሚ ያደረገው በቡታጀራ ከተማ የሚገኘው አለም የመጀመሪያ ደረጃ ሆስፒታል ላለፉት ሶስት ዓመታት በጤናው ረገድ የሚታየውን የሕክምና እጦት ችግር ለማቅለል የበኩሉን መወጣቱን ነው የሆስፒታሉ ስራ አስኪያጅ አቤል ውዱ የሚገልጸው። የኛ ሆስፒታል የተቋቋመው በ2014 ጥር ላይ ስራ ጀምሯል እና 250 ሚሊዮን በሚሆን ካፒታል ነበር የጀመረው። ዋና አላማው ወደዚህ ኢንቨስትመንት የተገባበት ዋና አላማ ያው በሀገራችን የጤና አገልግሎት ተደራሽነት አሁንም ገና ይበል የማያስብልና እየተሰራበት ያለ ስለሆነ ሀገራችን ገና በደንብ ጤና ላይ መስራት እንዳለባት ማህበረሰብን ጥሩ ህክምና፣ ጥራት ያለው ህክምና ያስፈልገዋል፣ እንደ መብቱም ነው ብለው አሁን ላይ ጥራት ያለው አገልግሎት እና ዘመኑ የደረሰበት የህክምና ደረጃ የደረሰበት መሳሪያዎችና የህክምና ዘርፎች ያስፈልጉታል ተብሎ የተነሳው መነሻው። ስለዚህ ይህንን መሰረት በማድረግ እዚህ አካባቢ ያው ያለነው የግል ሆስፒታል አሁን ብቸኛ ይሄ ሆስፒታል ነው ያለው። መንበረ መኮንን ዱቄት ፋብሪካም ቢሆን ለቡታጀራና ና አካባቢው የዱቄት ምርትን ከ10 ኪሎ ጀምሮ እያቀረበ እንደሚገኝ ነው የድርጅቱ ባለቤት እንዳለ ፍቃዱ የገለጹት። ገበሬውም አመት ጠብቆ ነበር መሸጥ የሚፈልገው። አሁን ገበያውን የተረጋጋ እንዲሆን ያደረገው የመስኖ ስንዴ ነው እና የመስኖ ስንዴ ትልቅ ልዩነት ነው የሚፈጥረ ወደ 80 ሰራተኞች አሉን። 24 ሰዓት ነው የምንሰራው። ምንም የሚቋረጥበት ምንም ነገር የለም። ሰራተኞቻችን አንዳንድ ጊዜ ከዛም በላይ ይሆናል። መቶም የሚሆኑበት ጊዜ አለ። 80 የሚሆኑበት ካለ 80 ግን ያው መደበኛ ነውና በጥሩ እየሰራ ነው ነው ከዚህም አልፈን ሌላ ጋም እየከፈትን ነውና የተሻለ በቅርብ ደግሞ ወደ መኮሮኒ ምናምን እንገባለን። የተሻለ ነገር እያየን ነውና የሰራተኞቻቸውን ቁጥር እየጨመሩ የመጡት ኢንቨስተሮቹ አሁንም ቢሆን ስራቸውን አስፋፍተው ብዙዎችን ተጠቃሚ ለማድረግ መዘጋጀታቸውን አብራርተዋል። ድርጅታችን የጀመረው አርባ ሰራተኛ ነበረ ሲጀምር የነበሩት በቋሚና በንትን አሁን ላይ ሶስተኛ አመቱ ሲሞላ ሰማኒያ ሁለት ቋሚ ሰራተኞች ሐኪሞችም ድጋፍ ሰጪዎችም አሉ። ከዛ ውጭ ደግሞ ፐርታይም በትርፍ ሰዓታቸው ውስን የሆኑ ባለሙያዎችን በትርፍ ሰዓት በቀጠሮ ቀን መጥተው እንዲሰሩ እናደርጋለን። መንግስት የዚህን የተቀደሰ አላማ ታሳቢ በማድረግ ለባለቤት የማስፋፊያ የፕሮጀክት ቦታም ከርዕሰ መስተዳድሩ ድረስ የተሰጠው የእውቅና እንትን ነው። ስለዚህ ያው መንግስት ለጤና ምን ያክል ትኩረት እንደሰጠው ማሳያ ነው እና ደግሞ ለጀማሪ ኢንቨስትመንት እንትኖች ምን ያክል እያበረታታ እንዳለ የሚያሳይ ነው። እኛም ስለተሰጠ እንደዚህ ድል እናመሰግናለን። እኛ በዛ መጠን መፍጠን ከቻለን መንግስት ከኛ ጋር ያለው ነገር በጣም የተሻለ ነገር ነው። ጥያቄያችን በትክክል የተስተካከለ ነው። ለምሳሌ አሁን የመስኖ ስንዴዎች አሉ። ያው እንደ በፊት አሁን ስንዴዎች እየተቸገረን አይደለም፣ በአግባቡ እናገኛለን። መሬት ጥያቄ ጠይቀናል፣ መሬትም በአግባቡ እናገኛለን። ከኛ ፈጥነው ነው ያሉት። እኛ በነሱ መጠን መፍጠን ከቻለን የተሻለ ነገር እያየን ነው። ዞኑ ለአዲስ አበባ ካለው ቅርበት የተነሳ ተመራጭ የኢንቨስትመንት መዳረሻ ሆኗል፣ የሚሉት የምስራቅ ጉራጌ ዞን ኢንቨስትመንትና ኢንዱስትሪ ልማት መምሪያ ኃላፊ ዘነበ ደበላ ፕሮጀክቶችን ተቀብሎ ወደ ስራ በማሰማራቱን በኩል ፈጣን ምላሽ እየሰጠን እንገኛለን ብለዋል። የኢንቨስትመንት እንቅስቃሴው በዞናችን እየጨመረ መጣል ነው አንዱ እንዲጨምር ካደረጉት በቅርብ አገልግሎት ማግኘት እና ፕሮጀክቶች ሳይዘገዩ ፈጥኖ ክልሉም እኛም እያየን መምጣታችን በዞናችን የኢንቨስትመንት እንቅስቃሴው እየጨመረ የመጣበት ሁኔታ ነው ያለው። ሌላኛው ያው ዞናችን በማዕከላዊ ኢትዮጵያ ክልል ከሚገኙ ዞኖች ለማዕከላዊ ኢትዮጵያ ቅርብ መሆኑም ብዙ ባለሀብቶች የሀገር ውስጥም የውጭ ባለሀብቶች ዞናችን በኢንቨስትመንት ተመራጭ እያደረጉ ያሉበት ሁኔታ፣ ሁለተኛው ፍሰቱ እንዲጨምር አድርጓል እና አንዱ እድል ብለን የምንለው በቅርብ ርቀት መገኘታችን አንጻራዊ ሰላም መኖሩን ጨምር የኢንቨስትመንት እንቅስቃሴው እንዲጨምር ያደረገበት ሁኔታ ነው ያለው። ለአልሚ ባለሀብቱ አስፈላጊው ድጋፍ እየተደረገ ይገኛል ያሉት ኃላፊው፣ በቀጣይም በአገልግሎትና ማኑፋክቸሪንግ ዘርፍ ለሚሰማሩ ኢንቨስተሮች ጥሪ አቅርበዋል። በስራ እድል፣ በቴክኖሎጂ ሽግግር፣ ተኪ ምርቶች በማምረት ሂደትም ለውጭ ገበያ ሊያቀርብ የሚችል መልኩ የሚንቀሳቀሱ በጣም በርካታ እናንተ የምታውቋቸው አሉ እነኚህን አጠናክረን የምንሄድበት ሁኔታ ነው የሚኖረው ማለት ነው። አገልግሎት ዘርፍ ሰርቪስ ላይ በማኑፋክቸሪንግ ኢንዱስትሪ፣ በኢንዱስትሪ ዘርፍ ላይ ለሚመጡ ባለ ሀብቶች እንደ ዞን በቂ የሆነ መሬት አዘጋጅተን እየተጠባበቀን የምንገኝበት ሁኔታ ነው የሚኖረው እና ስለዚህ ሁሉም ቀድሞም እዚሁ ዞን ላይ እያለማችሁ ያላችሁ፣ አዲስ ወደዚህ ዞን መጥቶ ማልማት ለሚፈልግ በራችን ክፍት አድርገን መሬት አዘጋጅተን እየተጠባበቅን ስለሆነ መጥታችኋል የሚል መልእክት ነው። ማስተዋል የማዕከላዊ ኢትዮጵያ ክልል ቅድሚያ ሰጥቶ ከሚሰራቸው ዘርፎች አንዱ ኢንቨስትመንት እንደሆነ በተለያዩ አጋጣሚዎች ይገለጻል።